ተረሳ ሲባል የሚታወሰው ተደመደመ በተባለ ማግስት ሌላ ታሪክን እያዘ ከቀን ወደ ቀን እንደ ተባባሰ የቀጠለው መቋጫ ያልተገኘለት የታዋቂው ድምፃዊ አንዷለም ጎሳዊ ጉዳይ ዛሬም አንድ አዲስ ነገር ይዘው ብቅ ብሏል። እንደሚታወሰው ትላንት ማለዳውን የቀነኒ ፎቶ በሶሻል ሚዲያ ላይ በስፋት ከተሰራጨበት ሰዓት ጀምሮ የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። አሁን ላይ ብዙዎችን እያነጋገረ የሚገኘው ጉዳይ ደግሞ ይህንን ፎቶ ማናጋራው፣ ከዚህ ፎቶ በስተጀርባስ ደግሞ ያልተሰሙ ድብቅ ሚስጢሮች ምንድናቸው የሚለውን በተመለከተ እኛም በስፋት የምናስመለክታችሁ ይሆናል አሁን ላይ ብዙዎቹ በዚህ ጉዳይ ላይ የራሳቸውን ሀሳብ አስተያየት እየሰጡም ይገኛሉ። ይህንን ፎቶ ማናጋረው ከዚህ ፎቶ በስተጀርባስ ደግሞ ያልተሰሙት ሚስጥሮች ምንድን ናቸው? አሁን ላይ ይህንን ፎቶ ያጋሩት ግለሰቦች ህይወታችን አደጋ ላይ ነው፣ ከባድ ማስፈራረና ማስጠንቀቂያ እየደረሰ ነው ሲሉ ተናግረዋል። እነዚህ ግለሰቦች እነማን ናቸው የሚለውን ደግሞ እኛም በስፋት የምናስመለክታቸው ይሆናል። አሁን ላይ ብዙዎችን እያነጋገረ ያለው ጉዳይ አሁን ይህ ፎቶ ለምን መውጣት አስፈለገም? ይህ ፎቶ ያን የተነሳችው ከሆነ በሞቶች ሰዓት ለምን አልወጣም? የሚል ሀሳብ የሚሰጡም አሉ። አንዳንዶች ደግሞ ምናልባት ይህንን ፎቶ ያነሱት ገዳያ ሊሆን ይችላል የሚል ሀሳብ ይሰጣሉ። ለምን ታዲያ አሁን ላይ ያስፈለገ? ምናልባት ደግሞ ይህንን ፎቶ አሁን ላይ ያወጡበት ምክንያት ድምፃዊ አንዷለም በእስር ቤት መገኘቱን ተከትሎ መረጃ ለማጠናከር እና አንዷለም ተጠያቂ እንዲሆንበት የታሰበ ፎቶ ነው የሚል ሀሳብ የሚሰጡም አሉ። የአሞኔ ግን አሁን ላይ ቀነኒ ሞታለች። ቀነኒ ላትመለስ ወደማይቀርለት አለም ሄዳለች። ነገር ግን ፍትህ ለወላጆቿ ያስፈልጋል እና ደሟ በነጻ ፈስቶ እንዳይቀር፣ ፍትህ ለቀነኒ እንላለን። እኛም እናንተም ፍትህ ለቀነኒ የምትመኙ ሁላችሁም በታች በኮመንት መስጫው ስር ፍትህ ለቀነኒ እያላችሁ እንድትጽፉ እያለን በአክብሮት እንጠይቃለን። ድምፃዊው በአሁኑ ሰዓት እጅግ ከባድ ችግር ውስጥ እንደገባ እየወጡ ያሉ መረጃዎች ያሳያሉ። በአሁኑ ሰዓት ከድምፃዊው በስተጀርባ ያልተሰሙ ድብቅ ሚስጥሮች በዚህ ሰዓት በስፋት እየተሰራጩ ይገኛሉ። ከድምፃዊው በስተጀርባ ያሉ ድብቅ ሚስጥሮች ምንድን ናቸው? ከቀነኒ ሞት በስተጀርባ ያሉ ያልተሰሙ ደግሞ አዳዲስና ሰበር መረጃዎችም እየወጡ ይገኛሉ። እኛም በነዚህ ጉዳይ ላይ ሙሉ መረጃ ስላለን በስፋት የምናስደምጣችሁ ይሆናል። ሰላም፣ ጤና ይስጥልኝ የተከበራችሁ ውድ የትኩስ መረጃ ሁለት ቤተሰቦች እንደምናላችሁ፣ በያላችሁበት የዓለም ጠፍ በያላችሁበት የዓለም ዳር ሁሉ ሰላማችሁ የበዛ ይሁን እያለን ዛሬም እንደተለመደው በአዲስና ሰበር መረጃ ወደ እናንተ መጥተናል። በዛሬው ፕሮግራማችን እንደምናስታውሰው በሳለፍነው ሳምንት የታዋቂው ድምፃዊ አንዷለም ጎሳ እጮኛ ህልፈት ህይወት ካለፈበት እለት ሰዓት አንስቶ የተለያዩ መረጃዎች በስፋት ሲሰራጩ ተመልክተናል። በአሁኑ ሰዓት ድምፃዊው እጅግ ከባድ ችግር ውስጥ እንደገባ እየወጡ ያሉ መረጃዎች ያሳያሉ። ከቀነኒ ሞት በስተጀርባ ደግሞ የተሰሙ ድብቅ አዳዲስ ፋይሎችም እየወጡ ይገኛሉ። እኛም በነዚህ ጉዳይ ላይ ሙሉ መረጃ ስላለን በስፋት የምናስደምጣችሁ ይሆናል። እናንተም ለዚህ ቻናል አዲስ ከሆናችሁ እንኳን በደና ወደ ትኩስ መረጃ የዩቱብ ቻናል በሰላም መጣችሁ እያለን አስቀድማችሁ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ ከዛም ባለፈ ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ ይህን ቻናል ሰብስክራይብ በማድረግ እናንተም ደግሞ በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት፣ በታች በኮመንት መስጫው ስር ጻፉልን እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም አሁን ላይ ደግሞ የተለያዩ የተለያዩ መረጃዎች በተለያዩ ቦታዎች በስፋት እየተሰራጩ ይገኛሉ። ድምፃዊ አንዷለም ጎሳዬና ሞዴል ቀነኒ ጥሩ ግንኙነት እንደሌላቸው አሁን እየወጡ ያሉ መረጃዎች ደግሞ እያሳዩም ይገኛሉ። ከነዚህ ወንጀሎች በስተጀርባ ያለው አካል ደግሞ ድምፃዊው ሊሆን ይችላል የሚለው ድምዳሜ አሁን ላይ እርግጥ እየሆነ የመጣ ይመስላል። ለዚህ ማሳያ የሚሆነው ደግሞ የድምፃዊው እጮኛ የሆነችው ሞዴል ቀነኒ እና ድምፃዊው ጥሩ ግንኙነት እንደሌላቸው የሚያሳዩ ፎቶች በዚህ ሰዓት በሶሻል ሚዲያ ላይ በስፋት መጋራታቸውን ተመልክቶ አሁን ላይ ነገሮች ለድምፃዊ ባለም ጎሳኤ ቀላል ሊሆኑ እንደማይችሉ እየወጡም ያሉ መረጃዎችም ያሳያሉ። እስኪ እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየትም በታች በኮመንት መስጫው ስር ጻፉልን። እንደሚታወቀው ድምፃዊ አንዷለም ጎሳኤ የቀነኒ ህይወት ካለፈበት እለትና ሰዓት አንስቶ በፖሊሶች ቁጥጥር ስር ውሎ ምርመራ እየተካሄደበት ያለ ቢሆንም ዛሬ ዛሬ ግን እየወጡ ያሉ መረጃዎች ደግሞ እጅግ አነጋጋሪና አወዛጋቢ እንደሆኑ ቀጥለዋል። ከድምፃዊው በስተጀርባ ደግሞ ያልተሰሙ ድብቅ ሚስጥሮችም ቀነኒን እንደሚደበድባትና ና እጅግ ከባድ ተጽዕኖ እያደረገባት እንደ ነበረ አሁን ላይ እየወጡ ባሉ ፎቶዎች መመልከት ይቻላል። ቀነኒ አዱኛ ይህን ፎቶ በምን ሰዓት ተነሳችሁ እንዲ አይነት ፎቶዎችን ማና ወጣ የሚለው ደግሞ አሁንም ድረስ አነጋጋሪ ነው። ነገር ግን ይህንም ፎቶ እየላከልችላቸው ሰዎች እጅግ የምትቀርባቸውና የምታምናቸው የምትወዳቸው ቤተሰቦቿ ወይም ደግሞ የቅርብ ወዳጆቿ ሊሆኑ እንደሚችሉ ደግሞ አንዳንድ ግምቶች ያሳያሉ። እኛም በዚህ ጉዳይ ላይ ደግሞ አዳዲስ መረጃዎችንም ካሉ ተከታትለን የምናቀርብላችሁ ይሆናል። ስለ ድምፃዊ ደግሞ ያልተሰሙም ድብቅና አዳዲስ አጀንዳዎች ካሉ እንዲህ የሚወጡ ሰፊ እና አነጋጋሪ መረጃዎች ካሉ እኛም በስፋት ወደ እናንተ እናደርሳለን። እናንተም የዚህ ቻናል ቤተሰብ በመሆን ደግሞ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። አሁን ላይ ደግሞ ብዙዎች የጮሁ የሚገኙት ደግሞ ፍትህ ለቀነኒ ፍትህ ለቀነኒ እያሉ ነው። እናንተም እስኪ ፍትህ ለቀነኒ የምትመኙ ሁላችሁም ፍት ፍትህ ለቀነኒ እያላችሁ በታች በኮመንት መስጫው ስር አስቀምጡልን። በቀበር ስነ ስርአቱ ወቅትም የቀነኒ አባት የተናገሩት እጅግ አነጋጋሪና ብዙዎችን ልቤነካ ንግግርም አለም የቀነኒ አባት እንዲ ሲሉ በቀብር ስነስርአቱ ወቅት ተደምጠው ነበረ። ፍትህ ለልጄ እፈልጋለሁ የልጄ ፍትህም እንዳጫሉ ተድበስ ብሶ እንዳይቀር ሲሉ መናገራቸው ደግሞ አሁንም ድረስ ብዙዎችን ያነጋገረ ጉዳይም ሆኗል። ለቀነኒ አሁንም ፍትህ እያለን እኛም እንጮኋለን። ፍትህ ለቀነኒ ይገባታል። አሁን ላይ ሀገራችን ውስጥ የተለያዩ ወንጀሎች ይሰራሉ፣ የተለያዩ ነገሮች ይፈጸማሉ። የሰው ልጅ የሰውን ህይወት ይገላል፣ ነገር ግን ፍትህ አይሰጥም። ሰዎች በአሁኑ ሰዓት ህጻናትን ይደፍራሉ፣ የሰው ህይወት ያጠፋሉ፣ ነገር ግን ፍትህ የለም። በሀገራችን የፍትህ ስነስርአት እጅግ የጎደለበትና ያነሰበት ሀገር ላይ መኖራችን እጅጉን ያሳዝናል። ነገር ግን ፍትህ ደግሞ ለሚገባቸው አካላት ፍትህ ቢሰጥ የሚል ሀሳብ ለመስጠት ያክል ነው። ድምፃዊው ባሳለፍነው ሳምንት ከሚኖርበት መኖሪያ ቤት ውስጥ እጮኛ ወይም ደግሞ ፍቅረኛ የሆነችው ሞዴል ቀነኒ ከራሷን ከአምስተኛ ደረጃ ፎቅ ላይ ወርውራ ህይወቷ ካለፈበት እለትና ሰዓት አንስቶ እሱም በቁጥጥር ስር ውሎ ምርመራ እየተካሄደበት እንደነበረ የሚታወቅ ጉዳይ ነው። አሁን ላይ የብዙዎች ስጋት ሆኖ የሚገኘው ጉዳይ ደግሞ የድምፃዊም እንደ አብርሃም አይነት እጣፈንታ ደርሶትም ምናልባት ወንጀሉን እሱ አላደረገውም ተብሎ በነጻ ተለቆ ፍት ሳይገኝ የልጅቷ ደንብ በነጻ ፈሶ ሊቀር ይችላል የሚል ሀሳብ እየተበራከተ ይገኛል። ሌላው ደግሞ አሁንም ድረስ ብዙዎች ሀሳብ የሚሰጡበት ጉዳይ ቢሆንም እንዲህ አይነት ወንጀሎች እኮ በሚዲያ የምናውቃቸው ታዋቂ ሰዎች የሰሩት ስለሆነ ነው እንዲገኖ የወጣው እንጂ ያልተሰሙ እጅግ ድብቅ የሆኑ ወንጀሎች በስፋት እንዳሉ የሚታወቅ ጉዳይ ነው። አሁንም ድረስ የህግ አካላት ግን በዚህ ጉዳይ ላይ ምንም አይነት ማብራሪያና ምንም አይነት መግለጫ አይሰጡም። ፍትህ የተጓደለበት አገር ላይ መኖራችን እጅጉን ያማል። ለሁላችንም ፍትህ ያስፈልገናል። እኛ ሀገር የሰው ልጅ የሰው ህይወት ካጠፋ በሁለት አመት ቅጣትና በካሳ መውጣቱ ተገቢ አይደለም። የሰው ህይወት ያጠፋ ሰው መፈረድ አለበት፣ ተገቢ የሆነ ቅጣት ማግኘት አለበት የሚል ሀሳብ የሚሰጡም አሉ። እንግዲህ ውድ ተመልካቾቻችን እኛም ለቀነኒም ሆኑ እስከዛሬ ላለፉ ላጣናቸው እህት ወንድሞቻችን ፍትህ እንጠይቃለን። እንግዲህ ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ቀጣይ ደግሞ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት ቸር ቆዩን። እንዲህ አይነት ትኩስ መረጃዎችን እንድታገኙ ደግሞ ቻናላችንን ሰብስክራይብ ማድረግ ረሳ እያለን በያላችሁበት መልካም ቆይታም